ሰላም እንዴት አደራችሁ? አዳር ትዳሮኬ ዶኬ ነው። ሁላችሁንም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሙስሊምም ክርስቲያንም ጾማችሁ፣ የፍቅር የሰላም የአንድነት ያደርግላችሁ፣ ፍቅራችሁን ያብዛላችሁ፣ ህይወታችሁን ኑሯችሁን ቤተሰቦቻችሁን ሁሉ እንደ ሃይማኖታችሁ እግዚአብሔር አምላክ ይባርክላችሁ ክፉን ያርቅላችሁ የዘመዶቻችሁን የቤተሰቦቻችሁን ክፉ አያሰማችሁ፣ እያልኩኝ እንዴት ናችሁ? እኔ ያለውኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንባ ብዬ መጥቻ አለው ማለት ነው። አላችሁልኝ? አለን አለን። ፎሎ ሼር ኮፒ ሊንክ አድርጉኝ አሳድጉኝ። ደግሞ ሰምታችኋል ከዚህ በመቀጠል ሄልሻ ትላንትና ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ብላ ውብና ድንቁና መታለች። ለናቲ ሻ ትኩስ መልስ ልሰጠው ማለት ነው። እንደዚሁም እሱ ጥያቄ ተጠይቋል በክብር ዛሬ ብቅ ጥልቅ እያለ ይመልሳል የሚል ተስፋ አለን ማለት ነው እና ከዚህ በመቀጠል ትላንትና ሄሉ መልስ ሰጥታለች ለናቲ ማለት ነው። ያው እግዚአብሔርን እኔ በጣም ነው ያዘንኩትኝ። ስታለቅስ ትክዝ ብላ በቃ የኋላዋን ነገር እያሰበች ስታለቅስ፣ ከአንደበቷ የሚወጣው ቃላት ምን አይነት ስሜት ፊቷ ላይ እንደሚነበብ እሱን እያየው በጣም ነው የተሰማኝ። እግዚአብሔርን ነው ምላችሁ። እና ሄሊሻ ለናቲ በቂ መልስ ሰጥተዋለች ብዬ አስባለሁ። በመሃላቸው ደግሞ የሱ ጓደኛ ገብቶ ማለት ሌላ ህይወት እንደጀመረ እና ሌላ ህይወት ውስጥ እንደ ማለት የራስሽን ህይወት ኑሪ ብሎ መልስ እንደሰጣት ማለት ነው። እና በጣም ነው የሚያሳዝነው። አንዳንዴ እኛ ሰዎች እኛ እንዳሰብ ነው ሳይሆን እግዚአብሔር እንደፈቀደልን ነው የምንኖረው ማለት ነው። ለመሰላችሁ እህል ውሃችን ምን ላይ እንደሚጥለን አናውቅም። ሁላችንም ያፈቀርነውን ሰው የምናገባ ቢሆን ኑሮ ምን አይነት እድለኛ ሰዎች ነበርን። ስለዚህ የሰው ልጅ ሁሉም ያፈቀረውን አያገባም። እግዚአብሔር የባረክልት ከጥቂት ከብዙዎች ጥቂት ሰዎች የተመረጡ ሰዎች የወደዱትና ያፈቀሩትን የልጅነት ጓደኛዎች ያጓደኛቸውን የሚያገቡ ሰዎች ጥቂቶች ናቸው። እና ሄልዬ ምንም አይሰማሽ፣ ከሰው ስተት ከብረት ዝገት አይጠፋም። የእሱም ጓደኛ ቢሆን እግዚአብሔር አምላክ ልቦና ይስጠው። ምናልባት እሱ የሁለታችሁን መለያየት የሚፈልግ ሰው ነው ብዬ ነው የማስበው። እንደዛም ደግሞ ካልሆነ የሆነ ፍንጭ የሚያውቀው ነገር አለ ብዬ አስባለሁ። ልጁም ከመሬት ተነስቶ ይሄን ነገር ሊነግርሽ አይችልም። ምክንያቱም የሆነ የሚያውቀው ነገር ይኖራል ብዬ ነው የማስበው ማለት ነው። በዛ ላይ ደግሞ ናቲ ይቀጥል ደግሞ ናቲ ማለት ማውራት የማይችልበት ሶስት ደቂቃ ውስጥ ምንም የምናውራው ነገር የለም። የእግዚአብሔር ሰላምታ ብቻ ነው። ከዛ ውጭ ምንም ማውራት አንችልም። ምን ያህል ችግር ውስጥ እንደነበርኩኝ ያውቃል። በዛን ሰዓት ከጎኔ መቆም አትችልም ነበር ወይ ብላ በቂ ጥያቄ እንትን ብለሃልሽ ማለት ነው። ሲቀጥል ደግሞ ጓደኛው እንደሚደውልለት ነው እየነገራት፣ ለእሷ ይነገረው ለእኔ አይደውልልኝም። ከአንተ ጋር ትገናኛላችሁ ወይ ሲላት፣ አዎ እንገናኛለን፣ ይደውልልናል እና የራስሽን ህይወት ኑሪ ብሎ ብሏታል። ስለዚህ ይሄ ልጅ የሚያቀው ሚስጥር አለ ወይንም በመሀላችሁ ገብቶ ሊያጣላችሁ የገባ ትኩስ ሰይጣን ነው ብዬ ነው የማስበው ማለት ነው። እሷ ደግሞ እዚህ ጋር ስተት አለባት ብዬም አላስብም። ምክንያቱም ሴት ልጅ ነች። ገባችሁ አይደል? እድሜ አለ። ምናልባት ናቲ አስር አመት ሰባት አመት ሊቆይ ይችላል፣ ወረቀቱ እጁ ላይ እስኪገባ ማለት ነው። ገባችሁ ስለዚህ እቺ ልጅ ደግሞ ቁማ አጠብቅም እድሜዋ 24 አመት ነው የሱ ወረቀት እስከሚያልቅ ድረስ ራሱ ሰላሳ ምናምን ውስጥ ልገባ ነው ሰላሳ ስምንት እዚህ ጋር በመሃላቸው ፍቅር አለ ጓደኛዋ ነው ይወዳታል ያፈቅራታል እውነተኛ አፍቃሪዋ የሚወዳት ለወደፊት የሚያስብላት ቢሆን ኑሮ ማለት ነው፣ ቀለበት አስሮላት ይሄድ ነበረ። ትልቅ ስህተት የሰራው ናቲ እዚህ ጋር ነው። ሲቀጥል ደግሞ እነሱ አላማ ካላቸው፣ አሁን እኮ ሄሉ ላይ እንዳንፈርድ ማለት ነው። ሁላችንም ሄሉ ላይ መፍረድ ያልቻልነው ምንድን ነው፣ ናቲ ከሄደ በኋላ እራሱ የሚቆየው አመት ስንት እንደሆነ አልታወቀም። ገባችሁ አይደለ? ለምን አልጠበቅሽውም፣ ለምን አትጠብቂውም ብለን እንኳን እንዳንከራከር ወረቀት እስኪያገኝ ራሱ ብዙ ጊዜን ይፈጅበታል። ገባችሁ? የእሷን ስህተት ብቻ አይደለም ማየት። ሲቀጥል ደግሞ ናቲ ቲክቶክ ላይ ይገባ ነበረ፣ ከእንዳልክ ጋር ሳትጀምር በፊት በጓደኝነት እያሉ በጓደኝነት ስራ እየሰሩ ቲክቶክ ጋር ይገባ ነበረ። እኛ ቤት ራሱ ይገባ ነበረ ናቲ ማለት ነው እና ቁጭ ብለን የምናወራውን ነገር ቁጭ ብሎ ይሰማ ነበረ። ፍቅር ከእንዳልክ ጋር ሰዓት ጀምር በጓደኝነት እየሰሩ እያለ ማለት ነው። በዛን ሰዓት ናቲ ትልቅ ስህተት የፈጸመው ምንድን ነው? እኛ ጋ ገብቶ ቁጭ ብሎ ከሚሰማ ለአምስት ደቂቃም ቢሆን ሄሉ ጋር ደውሎ እንዴት እዚህ ነገር ውስጥ ልትገቢ ቻልሽ ብሎ መጠየቅ ይችል ነበረ። ፍላጎቱ ቢኖረው እሷን የሚወዳት የሚያፈቅራት፣ ያፈቅራታል አያፈቅራትም አልልም፣ ግን ከእሷ ጋር የመኖር ፍላጎቱ ቢኖረው ደውሎ ይጠይቃት ነበረ ብዬ ነው ማስበው። ጊዜ የለውም እንዳትሉ ቲክቶክ ላይ እኛ ጋር ቁጭ ብሎ ይሰማል የምናወራውን እንዳልክ ከጋ ፍቅር ሳጀምር በፊት ማለት ነው። በዛ ላይ ደግሞ ኮሜንቷ ውስጥ እየገባ ይጽፍላት ነበረ፣ ሱሲን ዳርኝ ሁሉ ይላት ነበረ። ሱሲን ዳርኝ እያለ ይጽፍላት ነበረ። በመኪና እንዳልክና እሷ ነጭ ቀሚስ እንኳን ለብሰው እየሄዱ በዛን ሰዓት ጓደኛ ነበሩ፣ ፍቅረኛ አልነበሩ። በዛን ሰዓት ራሱ እየጻፈላት ዝም ብሎ ልብ ቅርጽ ነው የሚልክላት እና ምንም አይነት ማድረግን ይችል ነበረ፣ ፍላጎት ቢኖራት ቢኖረው ማለት ነው። ስለዚህ ሙሉ ለሙሉ ኔ ጥፋተኛ ናቲ ነው የምለው። እሷ ደግሞ እሷ አጠፋች ትንሽ ብዬ የማስበው የልጁን ነገር ብቻ ሰምታ ውሳኔ ውስጥ መግባቷ ስህተት ነው ብዬ ነው የማስበው። ግን የዚህ ልጅ ጋር እውነት ይሁን ሀሰት ይሁን የምናውቀው ነገር የለም ያወቅነው ነገር የለም። ልጁንም እንዳንወቅሰው ሰው ያወቅነው እውነት የለም። ምክንያቱም ልጁም ደግሞ በናቴ በኩል ያለውን ነገር የሚያውቀው ሚስጥር ሊኖር ይችላል። ስለዚህ የልጁ መልስ እኛ እንፈልጋለን ማለት ነው። ስለዚህ ሄሉን ምመክራት ነገር እግዚአብሔር የፈቀደልን ነው ህይወት የምንኖረው፣ የወደድነውን ያፈቀርነውን ሁሉ አናገባም እህል ውሃሽ ከሆነ እግዚአብሔር ፍቃዱ ከሆነ ዞሮ ዞሮ ሊያገናኛችሁ ይችላል። ነገር ግን አሁንም ናቲ ተመልሶ ወደ ኢትዮጵያ መምጣት የሚችል ከሆነ ብቻ ነው አንቺና ናቲ አንድ ላይ መኖር የምትችሉት። እዛ ከሆነ አስር አመት ሰባት አመት ወረቀት እስከሚያገኝ። አሁን እንደውም ኮሜንት ላይ አንዷ ጽፋልኝ ነበረ ህጉ በጣም ጠብቋል። ስለዚህ በጊዜዋ እንትን እንዳትል፣ ናቲ ወደ ኢትዮጵያ ይመለስና ህይወቱን ይመስረት ብለው የጻፉልኝ ልጆችም ስላሉ ማለት ነው። ስለዚህ ህጉ ደግሞ አሁን ስለጠበቀ ናቲ እውነተኛ የሚወዳት የሚያፈቅራት ከሆነ ተመልሶ ከሄሉ ጋር ህይወት መስረትን ይችላሉ። ሁለቱም ደግሞ ጠንካራ ሰዎች ናቸው። ሰርተው ሰው መሆን ይችላሉ ይችላሉ። እኛ ውጭ ውጭ ውጭን ስናስብ በቃ ቶሎ ሄደን ሀብታም የምንኖር መከራ ስቃይ የምናሳልፍ አይመስለንም። በህይወትክ ብዙ ትምህርትን አግኝተሃል ብዙ ነገርን አይተህበታል ብዬ ነው የማስበው አሁንም አንተ እንደምትወዳት ነው እየተናገርክ ያለው እሷም በጣም እንደምትወድ ስለ አንተ ስለምን ስታስብ ደም እንባ እንደምታልቅስ ታውቃለህ ከምንም በላይ እንደምታፈቅድ ጠንቅቀ ታውቃለህ ነገር ግን አሁን ፍቅርህን የገለጽከው ወደ ኢትዮጵያ ተመልሰ ከእሷ ጋር ለመኖር ነው ወይስ አንተን ብላ ተስፋ እያደረገች አስር አመት ሰባት አመት እድሜዋን እየፈጀች ትኑር ነው የምትለው እዚህ ጋር ምን የጠያቄ ምልክት ነው። ምክንያቱም በመሃላችሁ ሁለታችሁም ከባድ ፍቅር አለ። በመሃላችሁ ሰው የማያውቀው እግዚአብሔር የሚያውቀው የሆነ ህመም፣ የህመም ምልክት አለ። የጸጸት የፍቅር፣ የጸጸት ልብ አለ በመሃላችሁ ማለት ነው። ስለዚህ አንተ ምን አስበሃል እዚህ ጋር ሄዱ? አዎ ፍቅር ጀምራ ነበረ ከእንዳልክ ተብዬዋ ጋር የማያዛልቅ ጸሎት፣ ለቅስፈት እግዚአብሔር አምላክ የስራውን ይስጠው የዘራውን ያሳጭደው። በሁለቱ መሀል ለማይሆናል ነገር ገብቶ ህይወቷን ምስቅልቅሉን ያወጣው ማለት ነው፣ እንዳልክ የዘራኸውን ያሳጭደ ገባ። አንተ አሁን ናቲ፣ መደሰት ያለብን ክብረ ንጽህናዋን በክብር ነው ያለው። አስቀምጠኸው እንደ ሄድከው በክብረ ንጽህናዋ ነው ያለችው። እሱም እንዳልክ ተብዬውም ሲናገር የነበረው ማለት ነው። ስለዚህ እንዳስቀመጥካት ነው አንተን እንዳጠብቅ ማለት ነው። እድሜ የሚባል ነገር አለ ገደብ። ስለዚህ ከሁለት ያጣ ዛፍ መሆን እንደሌለባት ነው ማለት። ከሁለት ያጣ ዛፍ እንዳትሆን ነው። ከዚህ ከእንዳልክ ተብዬው ጋር የጀመረችው ማለት ነው። ምክንያቱ ፍቅርን ያሳያት ነበረ። እንክብካቤን ያሳያት ነበረ። እንደሚወዳት ይገልጽላት ነበር። በተለያየ ነገር አንተን እንድትረሳ ብዙ ጥረትን ያደርግ ነበረ። ቃለ መጠይቅ ላይ እንኳን ለአንተ ቁጭ ብላ ስትመሰክር እንጨት ሊያዝ ቆርቆሮ ሊያዝ በድንጋይ ፈንክችኝ ሁሉ እስከሚል ድረስ ለማበድ ደርሶ ነበረ። ምክንያቱም ስለሚወዳት ስለሚያፈቅራት ስለነበረ አሁን ምን አይቶ እንደቦቲ እንዲግል ብሎ እንደ ሞተር አራት እግሩን ዘርግቶ አላፈቅራትም ብሎ ሊናገር እንደቻለ ባናውቅም ማለት ነው። ይሁን ሁሉ ለበጎ ነው። እንኳንም ከሱ ጋር እግዚአብሔር አምላክ አላቆያት። የማይጠቅማት ሰው ስለሆነ ነው ከላዋ ላይ ያስወገደላት። እንኳንም ጥርግ አለ። ነገር ግን አንተ አሁንም ቢሆን ሄሉና አንተ መሃል ፍቅር አለ። ነገር ግን ወደ ኢትዮጵያ ለመምጣት አስበካል ወይ ነው የኛ ጥያቄ። ስለዚህ እሷ ከቆረጠሽ ቆረጠች ነው ላልከው ማለት ነው፣ እግዚአብሔር ካልቆረጠው እግዚአብሔር በሁለታችሁ መሃል እህልኋችሁ አይደለም ካለው ብቻ ነው ይሄ ነገር የሚሆነው ማለት ነው። ግን በሁለታችሁ መሃል የእውነተኛ ስሜት ፍቅር አለ። ስለዚህ እሷ አንተ ጋር አብራ ለመኖር ብትፈልግ ከአንተ ጋር ለመሆን ብትፈልግ አንተ ኢትዮጵያ መጥተ አብርሃ ትኖራለክ ወይ ነው የእኛ ጥያቄ ማለት ነው። አሁን እኮ እኛም ከአንተ ጎን እንዳንሆን ትልቅ ችግር ያለው ምንድን ነው አንተ አስር ዓመት ሰባት ዓመት ነው እዛ የምትቆየው። ስለዚህ እቺ ልጅ እድሜዋ በከንቱ ሊያልቅ ነው ከአንተ ጎን እንኳን ታረቁ ብለን እንኳን ከጎን እንዳንቆም ገባህ አይደል ስለዚህ አንተ ምንድን ነው አላማክ አላማህን አስተካክለ ለህዝብ ግልጽ አድርግ ገባክ ሄሉ እውነተኛ ምትወዳት ምታፈቅራት ቢሆን እናቴ ትሙት ሁሉን ነገር ትተህ ትመጣለህ ብዬ ነው የማስበው በእርግጥ ብዙ መከራን ብዙ ስቃይን አሳልፈሃል በእስር ቤትም ይሁን በምንም አናቅም፣ ግን ተንከራታል። ነገር ግን አሁንም ቢሆን እንደምትወዳት ካወቅ ለምን እንዲህ አደረግሽ ብለ ጭንቅላትን ከሚጸጽት እኔ ጥፋተኛ ነኝ፣ ለምን ጥይት ሄድኩኝ፣ ለምን ቀለበት አላደረግኩላትም? ቀለበት ባድረግላት ተስፋ ብሰጣት ከጎኗ በሆን ኑሮ እኮ ሄሉ ወደ ሌላ ሰው አትሄድብኝም ብለ ራስህን ነው መውቀስ ያለብህ፣ መውቀስ ካለብህ ማለት ነው። አሁንም ያናንተ ጠላት ጓደኛችሁ ነው፣ በመሃላችሁ ያለው። ስለዚህ ይሄ ጓደኛችሁ እውነት አንተ በስተጀርባ ከሄሉ ውጭ ጓደኛ አለክ ህይወት ጀምረሃል። ይሄንን ጓደኛህን ነው መጠየቅ ያለብን። ሴት ልጅ ነች። እኔም በሷ ቦታ ብሆን የማደርገው ነገር ነው ይሄ። እናቴ ትሙት የማደርገው ነገር ነው። ምክንያቱም እድሜ ከጎን ያለው ሰው የሚያሳየኝ ፍቅር፣ በርቀትና በቅርብ ያለ ሰው እኩል አይደለም። ልባችንም እየተሸነፈ እንትን እያለን ስለምንመጣ ማለት ነው ስለዚህ ሄልሻዬ አትጨነቂ፣ አታስቢ። እግዚአብሔር ያለልሽን ሕይወት ነው የምትኖሪው ማለት ነው። ሲቀጥል ናቲ፣ ብዙ ጊዜ ነበረክ ብዙ ጊዜ ማለት ነው። ለምን በአሁን ሰዓት ይሄን ነገር ለመናገር ወጣክ? ለምን በአሁን ሰዓት ለመናገር ወጣክ? ብዙ ቻንስ ነበረ። ቲክቶክ አትጠቀምም፣ ዩትዩብ አትጠቀምም። እንዳንን ፍቅር ላይ ሳይገቡ በፊት ትጠቀማለህ። እኔ ቤት መተህ ትሰማለህ። ቁጭ ብለህ እሷና እንዳልክ ሲለቁም ቁጭ ብለህ በቲክቶክ ላይ መልስ ስሰጥ ነበረ እና አንተ ራሱ የራስህን በደል የራስን ጥፋት ማየት ነው። ምክንያቱም ነገሮችን ሁሉ ወደ እሷ ላይ ለመደፍደፍ እንዳታስብ ወንዶች ስትባሉ የሆነ ስህተት ሴት ልጅ ከሰራች ነገሮችን ወይንም እሷ ቀድማ አሸንፋ ሌላ ነገር ውስጥ ስገባ ጥፋቱን ሁሉ በእሷ ላይ ለማድረግ ነው የምታስቡት። ስለዚህ ናቲ አሁንም የጠየቅንህን ጥያቄ በትክክል መልስልን የምትመጣ ከሆነ መጥተክ አብረሃት የምትኖር ከሆነ እሷም ደስተኛ ነች። ምክንያቱም አሁንም በተስፋ ሆዷን አትቦቅቦቅ ማለት ነው። አስር ዓመት ሰባት ዓመት ቁጭ ብላ አትጠብቅም። የእድሜ ነገር አለ። አሁን ሀያ አራት ዓመቷን ልጨርስ ነው። ሰባት ዓመት ውስጥ ወደ ሰላሳ ስምንት ከዛ ነው ወዲህ ልጅ የሚባል ፍሬ የሚባል ነገር አለ ገባ ከደና የልጅ ጊዜዋ የምትወልድበት ጊዜዋ ያልፍባታል ማለት ነው። ስለዚህ በደንብ አስብበት፣ አቅድበት። ሁላችንም ቢሆን ከአንተ ጋር ብትኖር ደስተኛ ነን። እጃችንን ዘርግተን ነው የምንቀበልክ ማለት ነው። ምክንያቱም ባህሪ ለባህሪ ብዙ ስቃይን፣ ብዙ መከራን አብራችሁ አሳልፋችኋል። ስለዚህ ሄሉ ትወድሃለች፣ ታፈቅርሃለች። አንተም ትወዳታለህ፣ ታፈቅራታለህ። ስለዚህ ይሄንን ድልድይ ሰብረህ መውጣት ያለብህ አንተ ነው። ካልሆነም ደግሞ በእህትና በወንድማዊነት ተፈቃቅሮ መኖር ያለ ነው። ተዋዶ ማለት በልብ ውስጥ እያለች መኖር ትችላለ። ምክንያቱም እኔም እንዳንተ የልጅነት ጓደኛ እስካሁን ድረስ ወልጅ አለው አግብቻ አለው ነገር ግን በልቤ ውስጥ እድሜ ልኬን ጸንቶ የሚኖር ልቤ ውስጥ የልጅነት ጓደኛ እስካሁን በልቤ ውስጥ አለ። ሁለታችንም እንዋደዳለን፣ እንፋቀራለን። ስንተያይ ደም ነው የምናለቅሰው። እሱም ያለቅሳል፣ እኔም እናለቅሳለን። ነገር ግን አንድ ላይ መኖር አንችልም። እሱም የራሱን ሕይወት እየኖረ ነው። እኔም የራሴን ሕይወት እየኖረ ነው። ስለዚህ በእህትና በወንድማዊነት ተራርቀን እየተያየን ግን ልባችንና ልባችን ተገናኝቶ የምንኖር ብዙ ብዙ ሰዎች አለ ብዙ ሰዎች አሉ ብዬ ነው የማስበው ስለዚህ፣ እየተዋደድክ እየተፋቀርክ በልባችን ውስጥ አስቀምጠን የምንኖረው የምትኖረው ሰው ይኖራል ማለት ነው። ስለዚህ የእሷን ደስታ የእሷን እድገት ነው መመኘት ያለብህ። በቃ አንተ መምጣት የማትችል ከሆነ ከአንተ የበለጠ ሰው አግብታ እንድትኖር ኃይልና ብርታት መሆን አለብህ። እሷ ትላንትና ስታበረታክ ነበረ። አንተን ያገኘ ሴት እድለኛ ነች እያለች ነበረ። ያንተን እድገት ያንተን ለውጥ ያንተን ሚስት ራሱ ማለት ነው። ቅርቢያ ስለ አንተ መልካምነት አወራት አለው ስትል ነበረ። አንተ ራሱ ይሄንን ነገር ነው ለእሷ መመኘት ያለብህ። ጠላት እንደ ጠላት አድርጋ እንዳታያት፣ ምክንያቱም የራስ ስህተትና የጓደኛ ስህተት ነው። ያንተ ጠላት እሷ ሳትሆን ጓደኛክ ነው። ስለዚህ ጓደኛህን ቢሆን በቂ መልስ መስጠት አለበት። ስለዚህ እየተዋደደ እየተፋቀር የምትኖረው ብዙ ህይወት አለ። የሰው ልጅ እግዚአብሔር ካልፈቀደው እህል ውሃችን ካልሆነ አንድ ላይ መኖር አንችልም። ስለዚህ የእሷን ደስታ ፈልግላት ፈልግ ነው ምል። አሁንም በድጋሚ ሁለታችሁ አንድ ላይ ብትኖሩ እኛ በጣም ደስተኛ ነን። ነገር ግን ወደ ኢትዮጵያ መመለስ የምትችል ከሆነ ነው አሁንም እንደዛ ካልሆነ ሄሉ ተስፋ ሰጠ ሰተ እድሜዋን በከንቱ እንድትፈጭ እንዳታደርጋት። ምክንያቱም ቤተሰብ አለ፣ የእሷን ፍሬ ማየት የሚፈልጉ አሉ። ከጎኗ አይዞሽ የሚል የሚያበረታት ከጎኗ ያስፈልጋታል። እንደ ወንድም፣ እንደ እናት፣ እንደ እህት እየሆነ ከጎኗ የሚጠግናት አጋር ያስፈልጋታል። ስለዚህ እሷም ለጠየቀች መልስ ዛሬ ብሰጠን ደስ ይለናል። ለማንኛውንም የሁለታችሁንም ልብ የሰበረ ሰው እግዚአብሔር አምላክ የስራውን ይስጠው እንዳልክም ቢሆን ማለት ነው። በሁለቱ መሀል ገብተህ ለማቶናት ለማታዛልቃት ህይወቷ ምስቅልቅልል አደረግከው ቅልቅል ላደረግከው ማለት ነው እግዚአብሔር አምላክ መልሱን ይስጥክ እንደዚሁ ማለት ነው። አይደለም ሄሉን እኛንም ጭምር አሳስተክ ማለት ነው። እ አንድ ላይ ኑሩ አንድ ላይ ተጋቡ፣ ተፋቀሩ ብለን ስንገፋችሁ ለነበረው ስንገፋ አብራችሁ በርትታችሁ ጠንክራችሁ ምክንያቱም ከምታሳየው ነገር የእናንተን ፍቅር አይቶ እ እንትን ሲላችሁ ለነበረው ሰው ለዋሸኸው ሰው ሁሉ እግዚአብሔር የእጅን ይስጥ። በእውነት ነው የምልህ ከሄሉም ጋር ማለት ነው። እኛ ከሄሉ ጋር ከእንዳልክ ጋር በስመ አብ ወመንፈስ ቅዱስ ውጣ፣ ካፌ ውስጥ አንተ ሰውዬ፣ ከናቲ ጋር ማለት ነው። እንደተለያዩ ተለያዩ በፍቅር ጥሏት እንደሄደ ነው። እኛ በቃ አልፈልግም ብሎ ጥሏት እንደሄደ ነው። ይሄን ሁሉ ዘገባ ነበረ እኛ የምናውቀው ማለት ነው። ነገር ግን ተመካክረው በፍቅር በሰላም እንደተሸኛኙ ነው አሁን ሄሉ ያስረዳችሁ ማለት ነው። እና ለሁላችንም እግዚአብሔር አምላክ ልቦና ይስጠን፣ የነሱን መጨረሻ ያሳምርላቸው። የናቲ መልስ ዛሬ እንጠብቃለን። ብቻ የሆነ እኔ ውዝግብግብ ያልኩበት ነገር አለ። አሁን በዚህ ሰዓት ለምን መጣ? ለምን ምክንያቱም ጓደኛ ሳትሆን በፊት ጊዜ ነበረው። አሁን ከእንዳልክ ጋር እንደዚህ አይነት ችግር ውስጥ ከገባሽ በኋላ ለምን ናቲ ይህንን ቃል ወጥቶ ሊናገር እንደፈለገ ባይገባኝም ማለት ነው ሲቀጥል ደግሞ ሁለት አሳብ ነው ያለኝ፣ ማለት ነው። አሁን የመጣበት ምክንያት ሰው ሳይቀድመኝ ልቅደም ሰው ወደ ህይወቷ ወደ አይምሮዋ ወይንም ወደ ልቧ ሳይመጣ ቀድሜ ልቅ ደም የሚለው ነገርም እንደዛ ነገርም ይታየኛል። አላውቅም፣ የልቡን እግዚአብሔር ያውቀዋል። ነገር ግን እየመጣችሁ ልቧን አትስበሯት። በቃ ይበቃታል፣ እስካሁን የተሰበረችው ይበቃታል። ያየችው ያሳለፈችው መከራ ስለ ናቲ ብላ አልቅሳለች፣ ደም አልቅሳለች። እንዴ በሀይልዬ ናቲ ናፈቀኝ እያለች ሁሉ ስቅስቅ ዝቅ ብላ አልቅሳለች። እውነተኛ ፍቅር ነበረ ላንተ ያላት ማለት ነው። አሁንም ስደት ነው የለያችሁ። እግዚአብሔር አምላክ በመሃላችሁ ጣልቃ ይግባ ላለው፣ እወዳችኋለሁ፣ አከብራችኋለሁ። መልካም